ሰላም እንዴናችሁ? በሌላ ቪዲዮ ተመልሰናል። ዛሬ ይሄን ቪዲዮ የምሰራው ለምንድን ነው? እዚህ በፊት የሰራሁት ስለ ሲክስ ፓክ፣ እንዴት ሲክስ ፓክ ማምጣት እንደሚቻል ስለ እሱ ያወራሁት ቪዲዮ ላይ ብዙ ዲም ማርጎልኛል። ዲም የሚያደርገልኝ ምንድነው፣ ሲክስ ፓክ፣ አረ እኛ ሲክስ ፓክ ሳይሆን የምንፈልገው ቦርጫችን እንዲቀንስ ነው። ለኛስ ቦርጭ ለመቀነስ ብቻ ቪዲዮ ሰራለን። ምንድን ነው መንገዱ? ሲክስ ፓክ ይቅርብንና ብዙ ሰው ብሎኛል እና ለነሱ ነው ይሄን ቪዲዮ የሰራሁት። ቦርጫችሁን ማቀነስ ለምትፈልጉ በጣም የሚሰራ ዝም ብሎ ይሄ ሸቀጥ ለመሸጥ ፕሮዳክት ለመሸጥ ምናምን ሳይሆን ትክክለኛ የሚሰሩ ነገሮች ነው የምናወራው። አስር እዛኛው ላይም አስር ሴክስፓክ እንዴት ማምጣት እንደሚቻል ነው ወራውት። እዚኛው ላይ ደግሞ እንዴት ቦርጫችንን መቀነስ ማጥፋት እንደምንችል ነው ስፔሻሊ፣ በዘጠና ቀን ውስጥ ይህንን ካረጋችሁ በደንብ ይቀንሳል ቦርጫችሁ በደንብ የሚታይ አይነት ማለት ነው። ግን ኮሚትመንት እና እንዴት ነው ዲስፕሊን ያስፈልገዋል። ስለዚህ አጠራር ግን እንጀምር። አንደኛው የመጀመሪያው ያው አመጋገብ ነው ኒትሪሽን። ኒትሪሽን ደንስ የሆነ ምግብ መብላት ነው። ኒትሪሽን ደንስ ፉድ ብዙ ቤነፊት አለው። ይሄ ማለት ምንድነው? ያው የሚጠቅመን ምግብ ገብቶ ካሎሪ ብዙ ሆኖ የሚጎዳነን ሳይሆን የሚጠቅመንን ነው። የሰው ልጅ አሁን በትንሽ ምግብ ጥቅጥቅ ያለች ካሎሪ ያገኛል። በፊት ግን እንደዛ አልነበረም። ስለዚህ ሰውነታችን፣ ባህርያችን እንደዛ ዲዛይን አልተደረገም። የሚጠቅመንን ምግብ ማወቅ ስለ ኒውትሪሽን እውቀት ሊኖረን ይገባል። ለእኔ ይሰራልኝን፣ የእኔም ሆድ እንደ ማንኛውም ይጨምራል፣ ሲክስፓኩ ይጠፋል። ሲጠፋ እንዴት እንደማመጣው፣ እንዴት እንደምቀንሰው ነው የምናወራው ስለዚህ የመጀመሪያው ያው አሁን እንዳወራችሁ ኒትሪሽን ያለው ምግብ መመገብ ነው፣ ጥቅም ያለው ምግብ። ሁሉም ምግብ አንድ አይደለም፣ ጥራት ያለው ምግብ ማለት ነው። ጥራት ያለው ምግብ ስንበላ ምንድነው፣ ኤነርጂችን ይስተካከላል፣ ሜታቦሊዝማችን ይስተካከላል። ቫይታሚን ሚነራልስ ያለው አሚኖ አሲድ ያለው ምግብ መመገብ አመጋገባችን ላይ ማስተካከል ነው ብቻ የመጀመሪያው ምንን በላለን የሚለውን እዚህ ጋር አረግላችኋለሁ ፒክቸር እሱን እዩትና ያው እነዚህ የምትበሉ ጥሩ ነው። እዚያ ሀገር የሚገኙትን ስለ ኒትሪሽን በደንብ አድርጌ ለሁለቱም እሰራለሁ። ለባዲ ቢልደርዝም ለኖርማል ሰውም ጥቅም አለው ብዬ ስለ አመጋገብ አጠቃላይ የአመጋገብ እውቀት በደንብ ያስፈልጋል ብዬ ስለማመን ማለት ነው ኢትዮጵያ ውስጥ። ሁለተኛው በቂ እንቅልፍ ማግኘት ነው። በቂ እንቅልፍ ካላገኝን ቦርጫችን አይቀንስም። በእርግጠኝነት ነው መነግራችሁ እንቅልፍ ወሳኝ ነው። እንዴት ጥሩ እንቅልፍ እንተኛለን? ስለ እንቅልፍን በቪዲዮ ሰራላችኋለሁ። ግን ያው በአጭሩ አጠር አድርጌ ላውራላችሁ እዚህ ጋር ስለ እንቅልፍ ያው የሚመች ቦታ ላይ መተኛት ነው። መሬት ላይ የሚመቸኛል ለሚል መሬት ላይ የራሱ የሎወር ባክ ቤኔፊት አለው የሚሉ አሉ። ግን የሚመቻ አልጋ ላይ መተኛት ነው የመጀመሪያው። ዳርክ ሩም፣ ጭልም ያለ ሩም ውስጥ መተኛት ነው። ይሄ በተፈጥሮ ብርሃን ስናይ ነግቷል ስለሚል ብሬናችን ያነቃናል። ሲጨልም ደግሞ እንቅልፍ ይወስደናል። ለዛ ነው ዲዛይን የተደረገ ነው፣ ስለዚህ የተፈጠረ ነው። እንደዛ እስከሆነ ድረስ ጨለማ ሩሙስ መተኛት እንቅልፍ እንደይወስደን ያደርገናል። እና ሳይንሱ ደግሞ የሚለውም ሌላኛው ምንድነው ነው ቴምፕሬቸራችን ዝቅ ሲል፣ ትንሽ ቀዝቀዝ ሲለን ነው አሪፍ እንቅልፍ የሚወስደን ከ17 እስከ 20 ሴልሺየስ ድረስ አሪፍ እንቅልፍ ይወስደናል። ስለዚህ ቴምፕሬቸሩን አለመደራረብ፣ ሙቀት ካለ ሙቀቱን መቀነስ በደንብ እንቅልፍ እንዲወስደን ያደርገናል። ሶስት ሁለት አንድ የሚባል ህግ አለ። ትሪ ቱ ዋን ሮል የሚባል በቀላሉ እነዚህ ስናወራ ምንድን ነው ትሪ ቱ ዋን ሮል የሚባለው ሶስት ሰዓት ቢፎር ቤድ ከሶስት ሰዓት በፊት ከመተኛታችን በፊት ምግብ አለመብላት ከቻለን ከሁለት ሰዓት በፊት ደግሞ ውሃ ለመጠጣት ምክንያቱም ለሽንት እንነሳለን። ሁሉም ሰው ብላይደር አለው። ብላይደሩ ከሞላ በቃ ዲፕ ስሊፕ አናገኝ እንነሳለን ማለት ነው። ሁለተኛው ይሄ ነው። አንደኛው ሮል ደሞ ምንድነው ከአንድ ሰዓት በፊት ስክሪን ታይም መቀነስ አለማየት ስክሪን፣ ብሉ ላይቱ እንቅልፋችንን ያነቃናል። ስለዚህ ሶስት ሁለት አንድ የሚባለው ህግ ይሄ ነው። ከሶስት ሰዓት በፊት ምግብ አለመብላት፣ ከሁለት 2 ሰዓት በፊት ውሃ አለመጠጣት፣ ከአንድ ሰዓት በፊት ስክሪን አለማየት ይሰራል። የሞከርኩትን ነገር ነው ማወራችሁ። ሶስተኛው ያ ሁሉም ሰው የሚያውቀውን ኤክሰርሳይስ ማድረግ ነው። ኤክሰርሳይዝ ማድረግ ቦርጫችን ይቀንሰዋል። ይሄ ለማንኛውም ሰው ነው። ጂም ውስጥ መሄድ አይጠበቅብንም። ባይዘው ኤክሰርሳይዝ ለማድረግ ዋክ ማድረግ ሊሆን ይችላል። የምንወደውን ስፖርት መስራት ሊሆን ይችላል። ዋና ሊሆን ይችላል። ኤኒ ፎርም ኦፍ አክቲቪቲ ለቦርጫችን ይጠቅማል፣ ካሎሪ በርን ስለምናደርግ ማለት ነው። ወይት ሊፍቲንግ ከቻለን በጣም አሪፍ ነው። ወይ ሶስት ወይ አምስት ቀን በሳምንት ወይት ሊፍት ብናደርግ ብዙ ጥቅም አለው ለቦርጫችን ይቀንሰዋል። አራተኛው ፕሮቲን ያለው ምግብ መመገብ በቃ ፕሮቲን ያለው ምግብ ተመግበን ኢሰንሻል ቫይታሚን እና ሚኒራሎችን ማግኘት። ፕሮቲን ያላቸው ምግብ እዚህ ጋር አስቀምጠላችኋለሁ በፒክቸር እነሱ መመገብ። በቃ ሁሉም ሰው ያውቃል ፕሮቲን ያለው ምግብ እሱ ማብዛት ነው። ከዛ ካርብ መቀነስ፣ ካርቦሃይድሬት ያለው ምግብ አምስተኛ ስትሬስ የሚያደርጋችሁን ነገር ማስወገድ። ሰዎችም ስትሬስ የሚያደርጋችሁን መቀነስ። ከዚህ በፊት ብዙ ጊዜ ያችኋሉ። ኤክሰርሳይዝ ማድረግ፣ ጤናማ አመጋገብ፣ ኦፕን ማይንድ የሆነ ሰዎች ጋር ወይንም ሪስፖንስብሊቲ ከሚወስዱ ሰዎች ጋር አብሮ መሆን ወደዛ እንድንጠጋ ያደረገናል። ኤክሰርሳይዝ የሚያደረግ ሰው ህይወታችን ውስጥ ካለ ኤክሰርሳይዝ የማድረግ ቻንሳችን ይጨምራል። ጤናማ አመጋገብ የሚበላ ሰው ካለ ኢንስፓየር ያደረገናል፣ ጤናማ እንበላለን፣ ቦርጫችን እንድንቀንስ ያበረታታናል ማለት ነው። ስለዚህ በቃ አጠገባችን ያለው ሰው ኦፕን ማይንድ የሆነ ሰው በጣም ወሳኝ ነው። ይሄ እንደቀልድ ይታያል እንጂ ወሳኝ ነው። ቦርጭን ለመቀነስ ስድስተኛው ኢንተርምላይ ፋስቲንግ። ኢንተርምላይ ፋስቲንግ ምንድን ነው? በተወሰነ ሰዓት እንጾማለን በተወሰነ ሰዓት መብላት። ስምንት ሰዓት ውስጥ ከበላን አስራ ስድስት ሰዓት መጾም። እዚህ ጋር ዳያግራሙን አስቀምጥላችኋለሁ ኢንተርምላይ ፋስቲንግ እንዴት እንደሚሰራ። ስለዚህ በቃ በአጭሩ መጾም ነው ማሳረፍ፣ ሰውነታችን ብዙ ዳይጀስት እንዳያደርግ ብዙ ኤነርጂውን በዛ እንዳይጠቀም በዛውም ካሎሪያችንን ለመቀነስ። ኢንተርምላይ ፋስቲንግ ብዙ ሰው ሰርቶለታል። ብዙ ምግብ አለማብዛት መጾም፣ በተወሰነ ሰዓት መብላት። ይሄ አሁን የምመክረው ቴም ደ ፋስቲንግ እንደ ሰው ይለያያል። የሌበር ስራ የሚሰራ የኮንስትራክሽን ስራ ላይ የሚሰራ በቃ እንቅስቃሴ ያለው ስራ የሚሰራ ሰው ቴም ደ ፋስቲንግ ሊከብዶ ይችላል። እንደ ሰው ይለያያል። አድቫይስ እየሰጠው አይደለም እዚህ ጋር የሚሰራለት አለ፣ ማይሰራለት አለ። እንደ ሰው ብዙ ኤነርጂ ብዙ ካሎሪ የማያቃጥል ሰውና ኤነርጂ የማያስፈልገው ሰው ቢጾም አሪፍ ነው ከሚሉት ነኝ። እንደ ሰው ይለያያል። ሰባተኛው ውሃ በደንብ መጠጣት። በደንብ ውሃ መጠጣት አንደኛ ክሬቪንጋችንን፣ የምግብ ፍላጎታችንን ይዘገዋል። ለስኪናችን አሪፍ ነው፣ ዊ ሉክ ያንገር። ብዙ ጥቅም አለው ውሃ መጠጣት። ውሃ መጠጣት አንርሳ፣ አለማብዛት ግን ውሃም ልክ ማለት ነው። ስምንተኛው አቮይድ፣ ማስወገድ ያለብን ነገሮች አሉ። ቅድም ቶክሲክ ፒፕል አቮይድ አድርጉ እንዳልኳችሁ፣ መርዛማ ሰዎች። እዚህ ጋር ደግሞ አልኮሆል በጣም ብዙ ቱሜኒ በቃ ማብዛት የአልኮል ኮንሰምሽን መቀነስ አለብን። የበዛ ካርፕ ካርቦሃይድሬት ብዙ ያለው ምግብ ፒዛ፣ ፋስትፉድ ና ምናምናምን መቀነስ ቀላል ነው ለቦርጫችሁ። ታውቁታላችሁ። ጣፋጭ ነገር በጣም መጥፎ ነው ለቦርጭ ላይ መሰለን ይችላል። ሹገርን ነገር መቀነስ። እነዚህ ነገሮች ኢንሱሊን ሌቭላችንን ይጨምሩታል። ሀይ ኢንሱሊን ደግሞ ሲኖረን የኢንሱሊን ሌቭላችን በጣም ደግሞ ሲጨምር ፋት በርኒንጋችን ይቀንሳል ወይም ያቆማል ማለት ነው። ስለዚህ የሚለውን ነው ሳይንሱ። ይህን እንኳን የሞክረው አይደለም ግን ኪታው ሲሳችን ኢንተራፕት ይሆናል ይዛባበታል። ስለዚህ እነዚህ ነገሮች በተቻለ መጠን መቀነስ። ዘጠነኛው ፐርፌክት ለመሆን አለመሞ ይሞክር ሁሌ ሄልቲ ምግብ ልንበላ አንችልም። ሰውነንና ሁሌ አሁን የነገርኳችሁን ነገር ኮንሲስተንትሊ ልናደርገው አንችልም። አንዳንዴ ዩ ኖ ላይመችና ላይሆን ይችላል። እንደ ማንኛውም ሰው እኔ የማይመቸኝም አይሆንምም። ስለዚህ በተቻለ መጠን 80 ፐርሰንት ሄልቲ ነገር ለማድረግ 20 ፐርሰንት የምንፈልገውን ለመብላት ከዛ ቀስ ያለ ራሱ ዲስፕሊኑ ለውጡንም ስናይ ወደዛ ወደ ሄልቲ ላይፍ ስታይል እንሄዳለን፣ ቦርጫችንም ይቀንሳል ማለት ነው ፐርፌክት ለመሆን አለመሞከር ነው አስረኛው ያው ካሎሪ መቀነስ ነው የቀላል ቀላል ሊመስል ይችላል አይደለ ግን በደንብ ይሰራሉ ለቦርጫችን ለማጥፋት ካሎሪ ስንቀንስ የታወቀ ነው ቦርጫችን ይቀንሳል ግን እንዴት ነው ክራቪንጋችን የምንቆጣጠረው ነው ክራቪንግ ይገላል ብለው ያምናሉ ይቀንሳል ብለው በጥቁር ቡና መጠጣት ሪሰርቾችም አሉ፣ ክራቪንግ ይገላል የሚል ቡና የምትወዱ ከሆነ እሱን አድቫንቴጅ መጠቀም አለባችሁ። ሁለተኛው ቀስ ብሎ መመገብን ነው። ቀስ ብሎ መመገብ የራሱ ቤነፊት አለው። ሳንቸኩል ቀስ ብለ መመገብ የራሱ ቤነፊት አለው። ከሁሉም በላይ እዚጋ ግን መሰመር ያለበት እነዚህ ነገሮች አንድ ቀን አድርገን ስላቆምን ቦርጫችን ይቀንሳል ማለት አይደለም። አንድ ቀን ኤክሰርሳይዝ ስላደረግን፣ አንድ ቀን ወክ ስላደረግን፣ አንድ ቀን ስለዋኘን አይቀንስም። እነዚህ ነገሮች አንድ ላይ ባላንስድ በሆነ መንገድ ካረግናቸው በደንብ ቦርጫችን ይቀንሳል፣ ይጠፋል። ስለዚህ ኮንሲስተንሲ ነው መሰመር ያለበት። ከዚህ ሁሉ አንዱን ብትወስዱት ኮንሲስተንሲ ነው። ስለዚህ እነዚህ ነገሮች ካረግን ቦርጫችን በእርግጠኝነት ይቀንሳል። ያው ለሲክስ ፓክ ብቻ ነው የሰራው ላላችሁኝ፣ ይሄን ካረጋችሁ ቦርጫችሁ ይቀንሳል። እዚህ ድረስ ካላያችሁ ታመሰግናለሁ። ቴንክ